አሰላም አሰላሙአለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ቤተሰቦች እንደት ናችሁ? ደህና ናችሁ? ከእኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። እናንተ እንደትናችሁልኝ? ሁሉ ሰላም ሁሉ መልካም ከእኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እያልኩኝ ሰብስክራይብ ያደረጋችሁ ደግሞ ላይክ ሼር እያደረጋችሁ ቪዲዮውን እስከ መጨረሻው እንድትከታተሉ እያልኩኝ ዛሬ በተለይ ቪዲዮው በመርሳ አባ ገትዬ ለምለሚቷ መርሳ ዛሬ የቅዳሜ ገበያ ምን ይመስላል የሚል ቪዲዮ ሰርችላችኋለሁ። እንግዲህ እንደምትመለከቱ እስከ መጨረሻው ተከታተሉ። እንሻአላ ያው አጭር ቪዲዮን ቢሆንም እስኪ ምን ድባቡ እንዴት ነው፣ ምን ምን አለ የሚለውን ነገር እስኪ ላሳያችሁ እንሻአላ። የመዳም ቅመሞች እንዲሁም በየትም ሀገር ያላችሁ በውጭ ሀገር ያላችሁ ሀገራችሁን የናፈቃችሁ እንዲሁም የመርሳ ተወላጆች ሆናችሁ እስኪ እንዴት እንደሆነ ገበያው ላሳያችሁ ብዬ ዛሬ መጥቼላችኋለሁኝ። እንግዲህ እስከ መጨረሻ ቪዲዮን ተከታተሉት እያልኩኝ ያው እንደምትመለከቱት በጣም ደስ በሚል ድባብ የአትክልት እነ ማንጎ፣ እነ ሙዝ፣ እነ ሸንኮር ምናምን ሁሉ ነገር አለ። በነገራችን ላይ መርሳ ከጊራና ቀጥሎ ያለች ገበያ ሁለተኛ ገበያ አማራ ክልል ላይ ማለት ነው። መርሳ በሰኞ ገበያም እንዲሁም ሐሙስ ገበያም ቅዳሜ ገበያም እንዲሁም ጁማም አለ እንደዚሁ በሰፊ ግብይት የሚደረግበት ቦታ መርሳ አባገትዬ ነው። እንግዲህ ይሄን ደግሞ እንደምትመለከቱት መርሳ ገበያ ማዕከሉ ያለ ካሁን በፊት በላይፍም በምን ማሳይቻችኋለሁ እንደምትመለከቱት ይሄ ገበያ ማዕከሉ ነው። አክስ የሆኑ ጋር ይሄ ደግሞ መከዳ የሚገባበት የኔ የገበያ ስራ ቦታዬ ነው። የቤት እቃና እንዲሁም ፍራሽ አለ። ማዘዝ ከፈልጋችሁ ከአሁን በፊት እየሰራሁላችሁ ስለሆነ ማዘዝ የምትፈልጉ ማዘዝ ትችላላችሁ። ይሄ መከዳው እንደምታዩት ወደ እኔ ሱቅ እየገባ ነው ያለው። እንዲሁም የቤት እቃዎች አሉ። እሱን ደግሞ በተለየ ሰዓት ቪዲዮ ሰርች ለቅላችኋለሁ። እንሻላ ይሄ እንደምትመለከቱት የመጋረጃ ምናምን አለ፣ ጫማም እንደምትመለከቱ ነው። ብቻ ገበያ ማዕከሉ የፈለጋችሁትን ነገር ማግኘት ትችላላችሁ። ማዘት የምትፈልጉትን ነገር ታዞ ትችላላችሁ። እንሻላ እኔም በታማኝነት ከፈልጋችሁበት ቦታ ላድርስላችኋለሁ። እንሻላ እና እንደምትመለከቱት ይሄ ገበያ ማዕከሉ ነው። አሁን ደግሞ ከአክሲዮኑ ላይ ወጥቼ ምን እንደሚመስል እስኪ ላሳያችሁ። ከፎቁ ላይ ሆኜ ነው ቪዲዮ እየሰራ ያለሁት እና እንደምትመለከቱት መርሳ በጣም ደስ በሚል ድባብ ነው ያለችበት ቦታ አሁን ያለንበት። እንዲሁም ሀገራችን ደግሞ ሰላም አላህ ሰላሙ እንዳመጣልን በዱዓ ሁላችሁም በጸሎት ክርስቲያን ሆናችሁም በጸሎት ሙስሊም የሆናችሁም በዱዓ ሀገራችንን ሰላም እንዳደርግልን እያላችሁ ዱዓ አድርጉ፣ ጸሎት አድርጉ። ሰላም ይበልጣል ከሁሉም ነገር እና ሰላም ሰላም የልን ዱዓ ማድረግ ነው አላህ ፈረጃውን ቅርብ እንዳደርግልን እና ውዶቼ የዛሬው ቪዲዮ ይህን ይመስላል። ኢንሻአላህ በተለየ ቪዲዮ መጣላችኋለሁ። እስከዛው ድረስ ሰላም ሁሉልኝ፣ እንዲሁም ቻናሌን ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ወሰላም አለይኩም ወራህመቱላህ ወበረካቱ።